ሰላም ውድ ነው የተከበራችሁ የዩቱብ ተከታታዮች፣ ዛሬ እንግዲህ ያለሁበትን ላይፍ ላሳያችሁ ነው። እንደዚህ በጣም አለቅ ሳለው በጣም እስትራስ ውስጥ ነኝ። በቃ እኔ እንጃ። ብዙዎቻችሁ በኮሜንት እያበረታችሁ ነው፣ ግን አልቻልኩም እዚህ ያለቀስኩትን በሱ ምክንያትም ባ የፈሰሰውን ሳስብ ና እና በቀጣይ የማሳያቸው ቪዲዮ ደግሞ ትሬስ ያደርገኝ የነበረውን ሲንገባከበኝ የነበረውን ሳነጻጽር ከአቅሜ በላይ የሆነ ነው። አእምሮ እየተጨናነቀ ነው። በጣም ነው ጉራ እየገባኛለሁ። ቤተሰቦች እንደምታወት ብቻን ቁጭ ብዬ በአባዬ ይስተኛለኝ እዚጋ በጣም እያለቀስኩ ነበረ። በቃ ክፍት ብሎኝ በቃ በጣም ስሜታዊኝ እያለቀስኩ ነበረ ነበር የዝግት አድርጌ ብቻ አላቅም። ለምን እንደሆነ ግራ ብሎኛል። ሰሞኑን በጣም እየተጨናነኩኝ ነው። አምላኪ በቃ ያለውን ነገር ሳስበው ግራ ገባኝ። ደግሞ የሚገርማቸው እኔ ያለውት ያው ከቤተሰብ ምርቄ ስለሆነ ብቻ ይነኝ፣ አይዞሽ የሚለኝ የለም። በቃ ታውቃላችሁ፣ እንኳን አደለም በትዳር ሶስት አመት እንዲሁም በኦንላይን ከሁለት አመት በላይ አብረን አሳልፈናል ና ለኔ የነበረው ጥሩ ነገር ሁላ እንደ ድንገት እንደ ጉም ብንብሎች ጥፋ። ተመልከቱት እዚህ ጋር እንዴት ደስተኛ እንደነበርኩኝ፣ ወክ እየወጣን በቃ ፏ ብዬ በጣም አምሮብኝ እንደምታዩት በሱ ምክንያት እና በሱ ምክንያት እንደ ደስተኛው በሱ ምክንያት ሳለቅስ፣ ደግሞ ለምን አምላኪ ወይ ሳታነስታይ ነው ወይስ ደግሞ ከኔ የጎደለ ነገር ኖሮ ምንድን ነው የተፈጠረው ነገር በመካከላችን ብዬ በቃ አእምሮ ውጥረት እንቅልፍም እየተኙ አይደለም። ቤተሰቦቼ አስቡት እስኪ ለተወሰነ ጊዜ እንኳን ተዋውቃችሁ በኦንላይን ስታወሩ ከተለያችሁ እንደሚፈጠር እስኪ አስቡት። እናንተ በእኔ ቦታ ናችሁ። እዚህ ጋ ቲክታክ እየሰራን ነበር ደስተኛ ሆነን። እውነት በዚህ ልክ እያስመሰለ ነበር ባለቤቴ፣ ወይስ ደግሞ በድንገት ተነስቶ የተቀየረበት የራሱ የሆነ ሪዝን የራሱ የሆነ ምክንያት አለው። ግራ ገባኝ እኮ የእምር በቃ አልቻልኩም። በጣም እየተጨነቅኩኝ ነው። እናንተ ላይ ገባችሁ ይችላል። ደግሞ በዚህ መስመር ውስጥ ያለፋችሁ ደግሞ ትረዱኛላችሁ። ቻይ የት አባቱ ጥንቅር ይበልትሉኛላችሁ እንዴት ብዬ እንደዚህ ከጎን የሆኑ አይዞች ሲለኝ የነበረ ልጅ ተስፋ ሲሰጠኝ የነበረ ልጅ ወደፊት ጥሩ ነገር ሁነን በሚዲያ ጥሩ ቤት ጥሩ መኪና ጥሩ ነገር ያላቸውን ሲያይ እዚህ ጋር ደግሞ እግሬን እያጠበኝ ነበር ነፍሰ ጡር እያለሁ። እና በፊት የቀረጽኩት እንደሁም በፊት የተከራየንበት ቤት ነበር ይሄ ሳይ ብዙ ተስፋ ሰጥቶኝ ነበረ። በቃ እንደዛ ሆነሽ እኔ በቃ በህይወቴ ስኬታማ ነኝ የምለው አንች ደስተኛ ሆነሽ አንቺ ጥሩ ነገር ኑሮሽ አንቺ እንደማያቸው ሴቶች መኪና ይዘሽ ጥሩ ቤት ላይ ኑሮሽ ማየት ነው የምፈልገው እያለ ሲያወራኝ የነበረ ባለቤቴ ዛሬ ላይ የራሱሽ ጉዳይ አይዶንኬር ስልኩን አጠፋፍቶ እንዲህ። ለሱም ለእሱም ተጨነኩ። ምን ነው እንደዚ ድንገት የተቀይረው? አሞት ነው ያስነኩት ነገር አለ። በቃ እኔ እንጃ ብቻ ትረዱኛላችሁ። በጣም መልካም ልጅ ነበር። ብዙ ጊዜ ወደ ካሜራ ባናወጣም ያለንን ነገር በጣም ይንከባከበኝ ነበር። ማንኛውም ሰው ቲክታክ ላይ እንደምታያቸው ጥንዶች ትሪት እንደሚያደረጓቸው፣ ሲያሟቸው አይዞች እንደሚሏቸው ወንዶች እሱም እንደዛ ነበር። እንዲያውም ቢበልጥ እንጂ ማለት ነው። ዛሬ ግን ድንገት እኔ ያላቅም ቤተሰብ እናንተንም አስቸገርኳችሁ። ግራብ ገባይ ነው። እዚጋ ደግሞ አዶንዬ ጋር እሱ እንደዚህ አንድ አይነት ለብሰን በጣም ፍጹም ደስተኛ ነበርኩኝ። የጎደለኝ ነገር ያለ ይመስለኛል፣ እሱም የእናቴ ያለመኖር ነው እና አሁን ደግሞ ድጋሚ ባለቤቴን ሳጣው እንደዚህ ድንገት ቅይር ሲልብኝ በጣም ጨልሞኛል። ከባለቤቴ ጋር እንኳን እንደዚህ ሲፈጠር እናቴ ቤት ብትኖር እናቴ ቅፍ ውስጥ ግብት ብዬ ሀዘኔን ጭንቀቴን እራሳው ነበረ። እንደምታዩት እዚጋ እሱን እሱ ጸጉሩን እያጠብኩት ነበር። ይሄ ደግሞ የቅርብ ቀን ቪዲዮ ነው የተቀረጸው። እውነት እኔ ለሱ አሁንም ልቤ ያው ነው። እንደዛ እንኳን አገለ ማምጠኝ እንደዛ ሰርቦኝ፣ አሁን ውስጤ የሚጨነቀው ለምን ዋሻቸዋለሁ ለእናንተ፣ ውስጤ የሚጨነቀው ማለት ነው። አሁን ምን ላይ ሆኖ ይሆን? የእውነት ጠልቶኝ ነው? የእውነት ሌላ ሴት አይቶ ነው? ወይስ ደግሞ አሞት ነው? በቃ ይሄ ነው ጭንቀት። ልጄን እንኳ ትሬት ማድረግ አልቻልኩም በአግባቡ። ይህንን ቀን አልፎ ይሆን ወይስ ጓደኛው እንዳለ እውነት ጻበል ሂዶ በሰላም ተሽሎት ይመጣ ይሁን፣ ወይስ ደግሞ ጓደኛው እየሸወደ ነው ሌላ ሴት ጋር ሂዶ ይሆን እያልኩኝ በቃ ከራሴ ጋር ትግል ውስጥ ነኝ። ቤተሰቦቼ አላውቅም፣ ከብዶኛል። እንኳን አይደለም ደስተኛ አርጎ ሲይዛችሁ የነበረ ባላችሁ ማንም ሰው ከጎናችሁ ሲለኝ የምታቆቁረ ቤትም ሆነ ምን ይከፋችኋል አይደለ? ኦ ማይ ጋድ፣ የምር በጣም ደብሮኛል ቤተሰብ። ሁኔታ እዚህ ጋር ባባዬን ይዞ ሰፈር ላይ ወክ እየሄድን ነበረ። በቃ ከስራ ወደ ቤት ቤት ከኋለ አንድ ላይ በቃ የሆነ ካፌም ከሄድን አንድ ላይ በቃ እንደ ባልና ሚስት አልነበርም እንደ ጓደኛ ጭምር ነበር። ይህን ያለ ከሶስት አመት በላይ ኮምቦልቻ ስንኖር እኔም አንድ ሴት ጓደኛ የለኝም፣ እሱም ወንድ ጓደኛ የለውም። ሀይ ሀይ ከመባባል ውጭ ዘና ማለት ከፈለገ እኔንም ልጁንም ይዞ ነው የሚሄደው። እኔም ደግሞ በቃ ስራ ሄዶ እንኳን ዘና ማለት ከፈለኩኝ ደውዬ አባዋ እንደዚህ ሚድ እንዳመጣ ትፈልጋለሁ እጅ ውስጥ ጋ አብዛኝ እንዲህ በላይ ብዬ የምደውል እሱ ጋር ነው። ከዚህ ጋር ባለፈ የሰራ ነው። ቪዲዮ በጣም ደስ የሚል ነበረ፣ ፕራንክ እያረኩት ምናምን በቃ እንደዚህ የቀልድ የቀልድ ፕራንኮች እየሰራን ብንፖስ ሲያንቀን እውነት እኔ እኔ ጥፋተኛ ቤተሰብ ይህም ቪዲዮ እውነት እስከ መጨረሻው ከሰማችሁ እስከ አንድ ጥያቄ መልሱልኝ ያን ቀን እንደዛ ዝርክርክ ብዬ እየጠበቅኩት ሆን ብዬም አልነበረም አሞኛል ግን ደግሞ ካሜራ ደቀኛለሁ እሱ ካሜራውን አላየውም ካሜራ የደቀኩት ለምንድን ነው ሌላ ጊዜ ሲያመኝ እንኳን አሞኝ ማለት ነው። ፊቴ ትንሽ ድብር ብሎት ካየ በጣም ነው መቶ፣ ምን ሆንሽብኝ? ማዬ አሞሻል? በሰላም ነው? ምናምን ብሎ ትሬስ ስለሚያደርገኝ ያን ነገር እንደ ሌላ ጊዜው ያደርጋል ብዬ ነው የጠበቅኩት እና ያን ለእናንተ ባለቤቴ ምን ያህል ጥሩ ሰው እንደነበረ እንደሆነም ለእናንተ ላሳያቸው ሼግ ላደርጋችሁ ነበር። ግን እንዳጋጣሚ ሆኖ ያን ቀን ጸባዩ እየተቀየረበት ቀን ሆነና እንደዛ ስለሆነ መፖሰት የስተት ነው ወይ? ንገሩኝ እስኪ። እዚህ ጋር ደግሞ መምረጥ ያለባችሁ የምትኖሩትን ሰው እንጂ የምትኖሩትን ኑሮ አይደለም። ወይም ደግሞ በብር አትመኑ የሚል ቪዲዮ ነበር የሰራሁት። ይሄንን ማለት ነው ቤተሰቦቼ። እና ይህን በሰራው አስራ አምስት ቀን ሳይሞላ እንደዚህ በሱ ምክንያት ሳለቅስ። ለምን በቃ ፈጥኜ ነው አይደል? የልጅ አባት ነው ወልጅለት አለው በደንብ አውቀዋለው ብዬ ነው ማስበው ግን ሰውን አውቀዋለሁ ማለት ከባድ ነው። በአሁኑ ጊዜ ወንድ ልጅ ማለት ከባድ ነው። ቤተሰቦች ወይ እናም ጠይቃችሁ እኔ ጥፋት አጥፍቻለሁ ወይ? ያን ቪዲዮ መፖሰቴ ይህን ያህል ትዳር እስከ መተው፣ ከቤት እስከ መውጣት ያደርሳለሁ ወይ? እሱም እንደሆነ የተናደደው ብዙ ኮሜንተሮች ስለሰደቡት፣ ልክ አይደለም ስላሉት በአንቺ ምክንያት ነው የተሰደብኩት እንዴት እንደዚህ ታደርጊያለሽ ብሎ ነው መንስኤ ያነሳው። እኔ ግን ምክንያት ይሆናል ብዬ አላስብም። ምክንያቱም በፍቅር እኮ እማዬ የዚህ ጋር ደግሞ ጸጉሬን እያበጠረልኝ ነበረ ይህ ቀን ቢመለስ ደስ ይለኛል። ብቻ እግዚአብሔር ያውቃል፣ እኔ ምንም አላውቅም። እና እንደሌላው ጊዜ ትሬት አድርጎ ማየ ይሄ ነገር እንደዚህ መፖሰት የለበትም ከፖስተሽን ከሆነ ደልሹ ቢለኝ ከሆነ የሰማው ነበር። ግን ፖስት ተሻል ጉዴና ወጥ ተሻል ከአንቺ ጋር ልኑር አልችልም ብሎ እንደዛ በጥፊ ውጭ አድሮ መጥቶ ሻንጣ ይዞ መሄድ ምናምን፣ ብቻ አላቅም ቤተሰብ ችግር አግብት ብሎኛል በቃ። ሌላ ቪዲዮ ልሰራላችሁ ዩትቤን እናሳድጉ ምናምን እላችሁ አስቤ ነበር፣ ግን ያለንን ሬሊ ላይፍ እዩት እስኪ። በፊት ምን ያህል እንደሚንከባከበኝ እግሬና አጥቦ ጸጉሬና አበጥሮ ብዙ ነገር አድርጎ ነበር የሚንከባከበኝ። አሁን ለምን እንደዚህ ድንገት ተቀየረ ብዬ። ይሄ ደግሞ በወሎ ሙዚቃ እየጨፈርን ነበረ። ሴት ልጅ በነገራችን ላይ ጥሩ ባል ካላት ክት ብላ ትኖራለች። ባህሏ ደግሞ ደስተኛ የማያረጋት ከሆነ ደግሞ ከባድ ነው። ሁሌ ደስታዋ እንደተነጠቃት ፊቷን እንዳጨፈገገች ነው የምትኖረው። ብቻ እስኪ እናንተም እንግዲህ ዩቲዩቤን አበረታትልኝ። ያለኝ ነገር እሱ ነው፣ እንዳይወስድብኝ ፈጣሪ እዳኝ። ፓስዋርድ ለመቀየር እየሞከርኩ ነው ግን ቀነ